የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያ አበይት ርዕሶችን እነሆ በአገዋዊ ብሔረሰብ ዞን በጀት ዓመት መዝጊያና በዞኑ ያለውን የጸጥታ ችግር ምክንያት በማድረግ ለሁለንተናዊ ልማት ወሳኝ የሆነው ፋይናንስ በአግባቡ እየተመራ አይደለም ሲሉ ለአገው ሚዲያ ከአገባዊ ብሔረሰብ ዞን የደረሰው መረጃ ያመላክታል በጥልቀት የምንቃኘው ጉዳይ ይሆናል የዋግምራ ብሔረሰብ አስተዳደር ገቢዎች መምሪያ ደግሞ ከ600 ሚሊዮን ብር በላይ ገቢ መሰብሰቡን አስታወቀም ይህንንም የምንቃኘው ጉዳይ ይሆናል የህዝብ ተወካዮች ምክር ቤት ዛሬ ባካሄደው አራተኛ ዓመት የሥራ ዘመን 33ኛ መደበኛ ስብሰባ ሶስት ረቂቅ አዋጆችን አጽድቋል በአዲስ አበባ ከተማ በታክሲ ተርሚናል አገልግሎ ግሎት የተደራጁ ወደ 1000 የሚጠጉ ወጣቶች ሥራ ጀመሩ። ይህንንም በዝርዝር የምንቃኘው ጉዳይ ይሆናል። ከብራትና ክብራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። መልካም ቆይታም። በአገዋዊ ብሔረሰብ ዞን የበጀት ዓመቱን መዝጊያና በዞኑ ያለውን የጸጥታ ችግር ምክንያት በማድረግ ለሁለንተናዊ ልማት ወሳኝ የሆነው ፋይናንስ በአግባቡ እየተመራ አይደለም ሲሉ ለአገው ሚዲያ ከአገው አዊ ብሔረሰብ ዞን የደረሰው መረጃ ያመላክታል። የዋግምራ ብሔረሰብ አስተዳደር ገቢዎች መምሪያ ደግሞ ከ600 ሚሊዮን ብር በላይ ገቢ መሰብሰቡንም አስታውቋል። መንግስት እንደ መንግስት ፖሊሲውን ስትራቴጂውንና እቅዱን በአግባቡ ለመፈጸምና የሚመራውን ሕዝብ ተጠቃሚ እንዲያደርግ እንዲሁም ቅቡልነት እንዲኖረው ለሁለንተናዊ ልማት ወሳኝ የሆነውን ፋይናንስ በየደረጃው ያለው መዋቅር በአግባቡን መምራትና ማስተዳደር አለበት ያለው የአገው ሚዲያ ምንጫችን የአገው ዞን የሰላሞን አመራሮች ግን ይህንን የተገነዘቡ አለመሆናቸውን ገልጿል። የመንግስትን ሀብትና ንብረት በአግባቡና በቁጠባ ህግና ስርዓቱን ጠብቆ በመመሪያው መሰረት ለህዝብ ጥቅም ላይ መዋል አለበት ያለው አንድ አስተያየት ሰጪ፣ የዞን አመራሮች ግን የመንግስትን ፋይናንስ እንደ ግል ንብረታቸው በመጠቀምና በማባከል ላይ ይገኛሉ። ለዚህም ዋናው ምክንያት ደግሞ የዞኑን የጸጥታ ችግር በዋና ምክንያትነት ይጠቀማሉ ሲል አብራርተዋል። በአሁኑ ሰዓት ደግሞ በአማራ ቴሌቪዥን አገውኛ የጀመረበትን አምስተኛ ዓመት በዓል ለማክበር በሚል ከፍተኛ የህዝብን ገንዘብ ለመዝረፍ እየተዘጋጁ መሆኑ ምንጮቻችን እንዳበነ ለማግኘት ጠቅሰዋል። በተያያዘ መረጃ የዋግ ኅምራ ብሔረሰብ አስተዳደር ገቢዎች መምሪያ ባለፉት አስር ወራት 743519216 ብር ለመሰብሰብ ታቅዶ 61192148 ብር በአስር ወር ውስጥ መሰብሰባቸውን ገልጸው የእቅዱን 81 በመቶ መሰብሰብ መቻሉን የመምሪያው ኃላፊ አብራርተዋል። በቀሪ ወራቶች የታቀደውን እቅድ ለማሳካት በትኩረት እየሰሩ እንደሆኑ የገለጹት የመምሪያው ኃላፊ በወቅታዊ ችግር ምክንያት የታቀደውን እቅድ ከተያዝለት ጊዜ በፊት ማሳካት እንዳይችሉ እንቅፋት እንደሆነ እንደሆነባቸውም ጠቁመዋል። በቀጣይም የታቀደውን ዕቅድ ለማሳካት የባት የቲዩቲና የታክስ ገቢን በአግባቡ ለመሰብሰብ የንግዱ ማህበረሰብ የበኩሉን ሚና እንዲወጣም ጠይቀዋል። በአጠቃላይ በአማራ ክልል ውስጥ ግብር በመሰብሰብ የአገዋዊ ዞን የመጀመሪያና ዋገምራ ዞን ተከታታይ ቢሆኑም በልማት ደግሞ በክልል ውስጥ መንግስት የማይጠይቃቸው መሆናቸውን የአገው ህዝብ ባገኘው አጋጣሚ ሁሉ ሲገልጽ ይሰማል። የህዝብ ተወካዮች ምክር ቤት ዛሬ በአካሄደው አራተኛ ዓመት የሥራ ዘመን 33ኛ መደበኛ ስብሰባ ሦስት ረቂቅ አዋጆችን አጽድቀዋል። የኢትዮጵያን ምጣኔ ሀብታዊ ራዕይ ለማሳካት የአረብ ባንክ ለአፍሪካ ኢኮኖሚያዊ ልማት የ49 ሚሊዮን 550 ሺህ ዶላር የሚገመት የፋይናንስ ድጋፍ ብድር ማቅረቡን የመንግስት ዋና ተጠሪ ሚኒስትር ተስፋዬ በልጅግ ያስታውቀዋል። በብድር በተገኘው ገንዘብ የሚተገበረው ፕሮጀክት በግብርና ኢንዱስትሪ ፓርኮች አካባቢ የመስኖ አውታሮችን ለማስፋፋት ለባለሙያዎች የአቅም ግንባታ ድጋፍ ለማድረግ እንዲሁም የግብርና ምርታማነትን ለማሳደግ ያለመ መሆኑንም አስታውቀዋል። በድጋፉ 8000 ሄክታር የመስኖ ቦይና የውሃ ማቆሪያ ማሰራጫ መስመሮችን ግንባታ ጨምሮ ሌሎች የልማት ስራዎች በትኩረት ይከናወናሉም ብለዋል። ፕሮጀክቱ ወጣቶች በግብርናው ዘርፍ እንዲሳተፉና የስራ ዕድል ለመፍጠር ሰፊ ዕድል እንደሚኖረውም ተናግረዋል። ብድሩ በሁለት መንገድ ተከፍሎ ፈሰስ እንደሚሆን ገልጸው በመጀመሪያው ዙር 20 ሚሊዮን ዶላር ይለቀቃልም ብለዋል። ጥቅም ላይ ባልዋለውና ተመልሶ ባልተከፈለው በዓመት 1.5 በመቶ የሚደርስ ወለድ እንደሚከፈልም አስታውቀዋል። በሁለተኛው ዙር 29 ሚሊዮን 550 ሺህ ዶላር ፈሰስ የሚሆን ሲሆን ጥቅም ላይ ባልዋለውና ተመልሶ ባልተከፈለው በጀት በዓመት 275 በመቶ የሚደርስ ወለድ የሚከፈልበት እንደሚሆንም አስረድተዋል። ብድሩ የ5 ዓመት የችሮታ ጊዜን ጨምሮ በ20 ዓመት ተከፍሎ እንደሚጠናቀቅና የ450 ሺህ ዶላር እርዳታን ያካተተ መሆኑንም አብራርተዋል። ምክር ቤቱም የብድር ስምምነት ረቂቅ አዋጁን በሙሉ ድምፅ ማጽደቁን የኢትዮጵያ ፕሬስ ድርጅት ዘግበዋል። በተጨማሪም የደረቅ ቆሻሻ አያያዝና አወጋገድ ከጸደቁት አዋጆች መካከል ሲሆን የውሃ መስኖ፣ ቆላማ አካባቢና ልማት ጉዳዮች፣ የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሪፖርትና የውሳኔ ሀሳብ ለምክር ቤቱ አቅርበዋል። በመጨረሻም ምክር ቤቱ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በአለም አቀፍ የልማት ማህበር መካከል ለሴቶችና ልጃገረዶች ጤና የተቀናጀ በፈጠራና በቴክኖሎጂ የታገዛ አገልግሎት አሰጣ ጣትን ለማሻሻል የሚደረገውን የብድር ስምምነት ረቂቅ አዋጅ መርምሯ ጽድቋል። በአዲስ አበባ ከተማ በታክሲ ተርሚናል አገልግሎት የተደራጁ ወደ አንድ ሺህ የሚጠጉ ወጣቶች ስራ ጀመሩ። በታክሲ ተርሚናሎች ላይ የሚስተዋሉ ችግሮችን ለማስተካከልና ነባር ተራ አስከባሪዎችን ከፍ ወዳለ ደረጃ ለማሸጋገር እንዲሁም ለከተማ ወጣቶች የስራ ዕድል ለመፍጠር የአዲስ አበባ ከተማ አስተዳደር አዲስ ደንብ አጽድቆ ወደ ስራ መግባቱ ይታወሳል። በደንቡ መሰረትም የከተማ የስራና ክህሎት ቢሮ ነባር ተራ አስከባሪዎች ወደ ተለያዩ የስራ መስኮች የሚሸጋገሩበትን ሁኔታ በማመቻቸት አዲስ የተርሚናል ኢንተርፕራይዞችን አደራጅቶ ስራ ማስ ጀምሯል ዛሬ ሥራ የጀመሩት ወጣቶች ቁጥር 996 ሲሆን ከዚህ በፊት የስራ እድል ያልተፈጠረላቸው በመሆኑ በሥራና ክህሎት ቢሮ በኩል ተለይቶ በ88 ኢንተርፕራይዞች እንዲደራጁ መደረጉ ተነግሯል። ወጣቶቹ በተለያዩ የከተማ አካባቢዎች ተራ ማስከበር፣ የተርሚናሎችን ደህንነት የመጠበቅና የመቆጣጠር ስራ ያከናውናሉም ተብሏል። የአዲስ አበባ ከተማ ትራንስፖርት ቢሮና ሰላምና ጸጥታ አስተዳደር ቢሮ ወጣቶችን ለማደራጀት በቅንጅት መስራታቸውም ተመላክተዋል። ረሃብ እንደ ጦር መሳሪያ መጠቀም ሊቆጠር ይችላል ስትል አስጠንቅቃለች፣ ሲል ቢቢሲ ዘግቧል። ቢልጌትስ ካለው 200 ቢሊዮን ዶላር ሀብት ውስጥ አብዛኛውን ለአፍሪካ ሊሰጥ መሆኑን በአዲስ አበባ ቆይታው ተናገረም። የማይክሮሶፍት መስራቹ ቢልጌትስ በቀጣዮቹ 20 ዓመታት ካለው ሀብት ውስጥ አብዛኛውን በአፍሪካ የጤናና ትምህርት አገልግሎቶችን ለማሻሻል እንደሚያውል ተናገረም። የ69 ዓመቱ ባለጸጋ በጤናና ትምህርት የሰው ልጅን በማውጣት አፍሪካ ውስጥ እያንዳንዱ ሀገር በብልጽግና ጎዳና ላይ መሆን አለበት ብለዋል። ቢልጌትስ ባለፈው ሳምንት በብሔራዊ ቤተ መንግስት በተካሄደ ስነ ስርዓት የሀገሪቱን ታላቅ ታላቅ የክብር ኒሻን ሽልማት በጠቅላይ ሚኒስትር አብይ አህመድ ተሸልሟል። ጠቅላይ ሚኒስትሩ ይህንን ሽልማት ለቢልጌትስ ያበረከቱት በባለሀብቱ የተመሰረተው ቢል እና ሜሊንዳ ጌትስ ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎች እና እንዲሁም ዘመን ተሻጋሪ በጎ ተጽዕኖዎችን እውቅና ለመስጠት እንደሆነ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ቢልጌትስ በአዲስ አበባ ከተማ ባደረገው ንግግር ቢልጌትስ በአዲስ አበባ ከተማ ባደረገው ንግግር አፍሪካውያን ወጣት ፈጣሪዎች ሰው ሰራሽ አስተውሎትን በምን አይነት መንገድ በመጠቀም በአህጉራቸው የጤና አገልግሎትን ማሻሻል እንዲ እንዲችሉ አሳስቧል። ቢል ጌትስ ከ20 ዓመት በኋላ 200 ቢሊዮን ዶላር ይደርሳል ተብሎ ከሚጠበቀው ሀብት ውስጥ 99 በመቶውን ለመስጠት ማቀዱን ያስታወቀው ባለፈው ወር ነበር። የባለ ሀብቱ ቢሊንድ ሚሊንዳ ጌትስ ፋውንዴሽን በ2045 ስራውን ያጠናቅቃል። በአፍሪካ ህብረት ዋና መስሪያ ቤት በተዘጋጀው ስነ ስርዓት ላይ በቀጣዮቹ 20 ዓመታት ውስጥ ያለኝን ሀብት ሁሉ እንደማከፋፈል በቅርቡ ቃል ገብቻለሁ። አብዛኛው ገንዘብ አፍሪካ ውስጥ ያሉ ችግሮች እንድትፈቱ ለማገዝ ይውላል በማለትም ተናግሯል። ደቡብ አፍሪካ የጋዛ እርዳታ ማከፋፈያ ጣቢያ ላይ የተፈጸመውን ግድያ በማውገዝ አፋጣኝ ዓለም አቀፋዊ እርምጃ እንዲወሰድ ጥሪ ያቀረበች። የእስራኤል ኃይሎች በጋዛ ራፋ አካባቢ በሚገኝ የምግብ እርዳታ ማከፋፈያ ጣቢያ አቅራቢያ የምግብ እርዳታ ለማግኘት በመጡ ሲቪሎች ላይ ጥቃት ፈጽመው ቢያንስ 31 ፍልስጤማውያን እንደተገደሉና ከ150 በላይ የሚሆኑት ደግሞ መቁሰላቸውን የጋዛ ጤና ሚኒስቴር አስታውቋል። ደቡብ አፍሪካ አስቸኳይና ገለልተኛ ዓለም አቀፍ ምርመራ እንዲደረግ የቀረበውን ዓለም አቀፍ ጥሪም ተቀላቅላለች። እስራኤል እንደ ወራሪ ኃይል በዓለም አቀፍ የሰብአዊ ህግ መሠረት ሲቪሎችን የመጠበ በቅና እርዳታው በሰላም መድረሱን የማረጋገጥ ህጋዊ ኃላፊነት አለባት ሲል የሀገሪቱ የውጭ ጉዳይ ሚኒስትር ገልጿል። ደቡብ አፍሪካ የተባበሩት መንግስታት የፍልስጤም ስደተኞች መጠለያና ሥራዎች ስራዎች ኤጀንሲ መገፋቱን አስመልክቶ ሁኔታው ባለም አቀፍ ሕግ የተከለከለ ነው፣ ረሃብ እንደ ጦር መሳሪያ መጠቀም ሊቆጠር ይችላል ስትል አስጠንቅቃለች ሲል ቢቢሲ ዘግቧል።